ማፈር ማቆም አለብህ። እኔ እኮ በጣም የሚገርመኝ እኔ እኮ ሀበሻ እኮ ይገርመኛል። ታመህ ሐኪም ቤት ስትሄድ ቡታንታ ነው። ሱሪ ቀበቶህን ፍታ፣ ሱሪህን አውልቅ ስትባል በየሰፈሩ መኳንንት መሳፍንት ነኝ ስትል የነበርክ ከተክላለ ሐኪም ቤት ሄደ ፕሮቶኮል አይሰራም፣ ታወልቃል። እናቴ አባቴ አይሰራም፣ ታወልቃል። አንተ ብቻ ገላግለኝ እንጂ የሆነ ነገር አድርገ በቋፍ እስክትያዝ ድረስ ለምን ትጠብቃለህ? እኮ ምንም ማፈር አያስፈልግም። ማንም ሁሉ ዶክተሩ፣ ፕሮፌሰር፣ አገልጋይ ሁን ሀብታም፣ ደሃውን መታደስ ያስፈልጋል። ለመታደስ ደግሞ የመጀመሪያው ነገር መታደስ እንደሚያስፈልግ ማመን። አንዳንዶቻችሁ እንደ ድሮ መሆን ከፈልጋችሁ የሞከራችሁ ያላችሁ ሰዎች እንዳትጋጋጡ፣ በጊዜ ክብርህን ጠብቀ ጡረታ እንደመውጣት ያለ ነገር የለም ማለት ማለት እንደ ድሮ መሆን አትችልም እንደ ድሮ አይደለም በቃ እመን እንደ ድሮ እንዳልሆንክ እሺ አሁን ራሴን ለማደስ ምን ላርግ የእግዚአብሔር የእግዚአብሔር ቃል ሰው ኃይሉን እንዴት ማደስ እንዳለበት የሚያነጻጽረው ከንስር ጋር እንደሆነ በኢሳይያስ መጽሐፍ ምዕራፍ አርባ ላይ ታያላችሁ ንስር ሲደክመው አቅሙ ሲቀንስ ሲያረጅ ያውቅ ያውቃል። ከዛ እንደ ቀድሞ ለመሮጥ እንደ ቀድሞ ለማደን እንደ ቀድሞ ከፍ ለማለት ስለሚፈልግ የመጀመሪያ ላባዎቹን እያደማ ይነቅላል። ከዛም ሌላ የሚያደርገው ምንድን ነው? ለምሳሌ ዓይኑ ላይ በዕድሜ ምክንያት የመጡ ሞራዎችን እንዲቀልጥለት ወደ ጠዋት ፀሐይ ቀና ብሎ ሞራውን ያቀልጣል። ጥፍሮቹን ከድንጋይ ጋር እያጋጨ ይሰብራቸዋል። የአፉን ማንቁርት የሚያድንበትን የሚይዝበትን ከድንጋይ ጋር አጋጭቶ አድምቶ ይሰብረዋል። ይሄ አሁን ያረጀው ከእሱ ጋር ብዙ ጊዜ የኖረው ነገር እንዲራገፍ በአዲስ እንዲተካው ይፈልጋል። ንስር እያደማ ላባውን ከላዩ ላይ ከነቀለ ጥፍሮቹን ከድንጋይ ጋር ሰብሮ ከላዩ ላይ ካራገፈ በኋላ ከዛ ማንቁርቱን ከሰበረ በኋላ አሁን ማደን አይችልም። ምክንያቱም አፉ ላይ ምን የለም ማንቁርት የለም። ሄዶ ዓሳ መያዝ አይችልም ወይም ሌላ ነገር መያዝ አይችልም። እግሩ ላይ ያለ ጥፍር ስለዚህ እንደ ቀድሞ መብረር አይችልም። ያለው አማራጭ ለቀጣይ አርባ ቀናቶች መሬት ለመሬት እየተንፏቀቀ ራሱን እንደገና እንደገና ክንፎቹ እስኪበቅሉ ድረስ እንደገና ጥፍሮቹ እስኪበቅሉ አዲስ እስኪሆን ድረስ እንደገና አርባ ቀን መሬት ለመሬት ያ ከደመና በላይ ከመብረቅ በላይ ከዝናብ በላይ የሚሄድ ንስር እንደዚህ አርጎ መልሶ ራሱን ሪስቶር ያረጋል፣ ራሱን ያድሳል። እኛ ላለፉት ረዥም ዓመታት 20 ዓመት፣ 15 ዓመት፣ 30 ዓመት፣ 40 ዓመት ኖረን ስናበቃ 40 ቀን አይደለም፣ አምስት ቀን እስቲ ቁጭ በልና ራስን ሪስቶር አርግ፣ አሮጌውን ነገር አራግፍ፣ በአዲስ ነገር ተካ ስንባል አምስት ቀን መቀመጥ አንፈልግም። አንተ ራስን ታድሳለ እንጂ እግዚአብሔር አንተን አያድስ። ጻፉ። እግዚአብሔር አያድሳችሁም። ራሳችሁ ናችሁ ራሳችሁ የምታድሱት። ያረጀውን፣ ቆሻሻውን፣ የማይጠቅመውን፣ የዛገውን፣ የማይረባውን ነገር ከላይ ከላይ ነቅለህ መጣል ያለብህ አንተ ራስነ እንጂ ምትሃት፣ አስማት የሆነ ነገር መጥቶ እንዲያድስህ እንዳትፈልግ። አንተ ራስን ካላደስክ እግዚአብሔር አያድስ ሰው መንግስት አያድስ፣ ማንም አያድስ። እግዚአብሔርም በመተማመን የሚጠባበቁ አለ ኃይላቸውን ያድስላቸዋል፣ አይደለም ያለው፣ ኃይላቸውን ያድሳሉ። እነማ ራሳቸው ኃይላቸውን ያድሳሉ። ኃይላቸውን ያድሳሉ ካለ በኋላ ያለው ነገር ምንድን ነው? እንደ ንስር በክንፍ ይወጣሉ አለ። ይወጣሉ። አሁን ስንቶቻችሁ ናችሁ አሁን ካላችሁበት ሁኔታ መውጣት ምትፈልጉ፣ ከችግር መውጣት ምትፈልጉ፣ ከሱስ መውጣት ምትፈልጉ ከመከራ መውጣት የምትፈልጉ ከብዙ ነገር መውጣት ትፈልጉ፣ መውጣት ትፈልጋለህ። እንደ ንስር በክፍ ይወጣለኋል መውጣት ትፈልጋለህ። አንድ ከዛስ ቀጥሎ ሲናገር እንደዚያ ነው። ይሮጣሉ፣ አይደክሙም፣ አይታክቱም፣ ይሄዳሉ። ለምን ራሳቸውን አድሰዋል። ብዙዎቻችን መታደስ እንፈልጋለን ግን ይሄ ታድሶ ራስን ማደስ የሚባለው ነገር የሚጠይቀውን ጊዜ ግን መታገስ አንፈልግም። መቀመጥንም አንፈልገው፣ ቆም ማለት አንፈልግም። ለምን ዝም ብለን መሄድ የምንፈልገው በቃ መሄድ። እግር የሚያልቅ ቢሆን ኖሮ እላለ ሁልጊዜ የእኔና የእናንተ እግር አንገታችን ላይደርስ በመሄዳችን ብቻ ስንሄድ፣ ደግነቱ እግር አለማለቁ። እግዚአብሔር ይባርከው። እናንተ ሰዎች ፈገግ በሉ። ንስር ሲደክመው ያውቃል። አቅሙ ሲቀንስ ያውቃል። ሲያረጅ ያውቃል። እምቢ አላረጅም አይደለም። እንደ አንዳንድ ኢትዮጵያ በቃ አርጅታል። ይኝኔ ቀና በል ቀና ቀና። ያው ሁልጊዜ ለእናት መቼም ልጅ ልጅ ስለሆነ ነው እንጂ አሁን እኮ አንተ ጋሽ የሰፈር ልጅ ራሱ አንተን ለመስደብ እርሶ ደግሞ ካላል አይሰድም።